እኔን የምትናገሩ ሰዎች እኔ መሲን ስለማከብራት እዚህ ቤት ምንም ነገር አልናገርም። ስማችሁ በጣም እዚህ ውስጥ ቀርጨዋለሁ። ቤቴን ስከፍቴ ሄድባቸዋለሁ። በኋላ ላይ ኮመንት ላይ ፕሊዝ፣ ፕሊዝ ሞዴሬተሮች፣ ኮመንት ላይ ፋሲካን የሚናገር አንድ መጥፎ ኮመንት ግንባሬን ነው እንጂ ማሬ፣ ግንባሬን እኮ ነው፣ ግንባሬን ነው እንጂ እኔ ምን አረኳቸው ባላቸውን አናጠቁ። በግንባሬ እኮ ነው የማያስቀምጡኝ እንዴ? የኔም ግንባር እኮ ሸፍኝ ሆኖ በዚህ እንጂ እኮ እዚህ ጋር ነው የሚጀምረው እኮ ማሬ እዚህ ግን ኧረ ዝም በይ። ምን አልሽኝ ማሬ? በእኔ አስተያየት የኔ እውነታሩን ብታይው ያንቺ ኖርማል ነው እኮ። እሺ፣ ወደ ቀጣይ ጥያቄያችንን እናልፋለን። ፋሲካ ፋሲካ ሲደብራት ምን ያዝናናታል? ምን ስታረግ ከዛ ድብር ትወጣለች? በጣም ከደበረ ልጄ ጋ እደውላለሁ። ልጄ እንትን የማያነሱልኝ ከሆነ እንትን ዘፈን እከፍታለሁ ወይ ቲክቶክ አያለሁ። ቲክቶክ ስታይ ከዛ ድብር የያወይ ሰው እስካለ ገብቼ የሚያስቀይም ቦታ ቁጭ ብዬ አያለሁ። ቁጭ ብለሽ ታያለሽ። ከዛ ከዛ ድብር ትወጪልሽ? ወዲያ እወጣለሁ። ከሰራሹ ቪዲዮዎች እስከ ዛሬ በጣም ብዙ ቪዲዮዎች ሰርተሻል። ከሰራሹ ቪዲዮዎች በጣም የምትወጁው ይህ ቪዲዮ በጣም ደስ ብሎ የሰራው ሰው ምት የተለዩ ቪዲዮ አለሽ

አረ እንዲ እንዲህ ስለተገለበጥኩ ቁምጣዬ የተቀደደ ነበር፣ ታይቷል። ለዛ ነው እስቲ ማርያምን በይ፣ ክርስቶስን ግን ሴቭ አድርጌው አለ። ቁምጣዬ ስለተቀደደ ነው እንጂ ፖስትላቸው ነበር። ቪዲዮውን ትተው ቁምጣውን ኮመንት ይጽፋሉ ብዬ ነው። ወይኔ፣ እንዳንቺ ግን ያዋህ ሰው አለ ፋሲካ፣ በዚህ ምድር ላይ እስቲ በረቢ የዋህ ሰው በቃ ምንም ነገር ሳይደበቅ የሚናገር ሰው አለ። በዚህ ዘመን እኮ ሰው እንኳን የተደበቀለትን የታየውን እንኳን ለመሸፈን ከቨር ለማድረግ ነው ሰው የሚሯሯጠው። አንቺ ያላየነውን እኮ ነው

አነሳኝ ግን እንኳን ቀና ሊያደርገኝ ገና እያየኝ እምባው እንዲህ ነው ጠብ ጠብ። እኔ የእሱን ሳቅ ሳየ እኔም ሳቅ ሳቅሁኝ ደስ አለኝ። እና ከዛ እሱን ቪዲዮ በጣም ወደዋለሁ። በጣም ወደ ቪዲዮ አይ ፋሲካ የዋነሽ ግን ይጨምርልሽ ማርያም በጣም እሺ ማሬ፣ ወደ መጨረሻው ጥያቄ፣ ሁለት ጥያቄ ነው የቀረው። አንደኛው ጥያቄ ሳይሆን፣ እስኪ ስለጀመርኩት ፕሮግራም ሀሳብ፣ አስተያየት፣ የነገር ቢጨመር፣ የነገር ቢስተካከል የምትይው ነገር ካለ እኔ ወደ ዩቱብ ብታደርጊው አንድ ሌላ ጊዜ። ሰው አላምንም አልልም። እኔ አሁንም አምናለሁ ምክንያቱም ሰው ሁሉ አንድ አይደለም። ግን በሷ ልክ ሰው ጥግ ድረስ አምናለሁ አላምንም ለምን እና አንዳንዴ ጮሆ የሚናገር ምናምን ምናምን ሰው አንዳንዴ በመልኩ የሚደበቅም አለ በጣም ሳይለንት ሆኖ ጥሩ ሰው መስሎ ውስጥ ውስጡን የሚበላሽ እና ብቻ ግን እጠነቀቃለሁ ግን ሰው አላምንም እኔ ከሰው ጋር አልኖርም በቀኝ ሰው አልልም ምክንያቱም ሰው ሁሉ አንድ አይደለም ሁሉንም ሰው ደግሞ ሸሽቼ አልችልም ለምን የሰው ልጅ ጨዋ አይደለም አይቀመስም ሁሉም ሰው ይከዳኛል፣ ሁሉም ሰው ይጠቀምብኛል ብዬ ሁሉንም ሰው መሸሽ አልችልም። እንግዲህ መዳን ያለም መዳን ያለም አመጣው መዳን ያለም የሚመልሰው ነገን ደግሞ እሱ ይጠብቀኝ። ሲጀመር በቃ እንደዛ ነው ብዬ የማስበው። እሺ ፋሲካዬ፣ እውነት ነው ሁሉም ሰው አንድ አይደለም። ግን ደግሞ የምናረገው ነገር ላይ ጥንቃቄ ማድረግ አለብን። ካለፈው ሕይወታችን መማር አለብን። እሺ የኔ እናቶ፣ ለቀጣይ ጥያቄ አልፋለሁ ፋሲካዬ በጣም የተደሰተችበት ቀን በጣም በህይወቴ የተደሰትኩበት ቀን ልጄን የወለድኩበት ቀን እና ያኔ እዚህ ሲመጣ ከሰባት ዓመት ጥማት በኋላ ያየሁት ቀን ኤርፖርት ውስጥ የተንከባለልኩበት በቃ ያንን ሁለቷን ቀን በህይወቴ የማረሳት ቀናት በጣም የተደሰትኩበት ቀን የደስታዎች ቀን በህይወት የተጸጸትሽበት ቀን ምን፣ ይህን ነገር ባላደርገው ጥሩ ነበር እምትይው ቀንሳለ? ብዙ የተጸጸትኩበት ቀን አለ። ለበጎ ነው በሚለው እንላፈው። ለበጎ ነው፣ ለበጎ ነው። ግን ደግሞ ያንጸጸት ይጸጽተን ነገር አንድ ደግሞ በሚል እንያዘው አይደል? እሺ፣ ፋሲካዬ ልጅ ስንት አመቱ ነው? ዘጠኝ ነው ያልሽው። አሁን ዘጠኝ አመቱ ጎረም መሰለኝ፣ አደገለሽ። አሁንማ እናት ቁጥጥር ይጀምራል። ቦታ ልንለዋወጥ ነው፣ ቦታ ልንለዋወጥ ትንሽ ቀረን። ትንሽ ከፍ ሲላው ማናጀርሽ ይሆናል። የአንቺ ኦፍ ኮርስ አዎ፣ ቦታ እንቀያየራለን። እሱ ይሰራል፣ እኔ ቁጭ። በጣም የምወደው ወንድሜ ነው፣ በጣም የማከብረው ወንድሜ አይ ደስ ይላል። በጣም አሪፍ ምክንያቱም አንዳንዶቹ አሁን ሲያዩ እውነት ይመስላችኋሉ፣ ቀልድ እንደሆነ የሚረዱ አሉ። እና ጥያቄ የሚፈጥር ህዝቡ ላይ ስላለ እንደዚህ አጽድተሻሽ እንድታልፊው ነው። ፋሲካዬ አልኩሽ ይሄ መቀራረብ በጣም መጥፎ ነው፣ እንደ ቀልድ። ኔትወርኬ ነው። ኔትወርክሽ ነው። የኔ እንዳይሆን የኔ ነው ጋር ኔትወርኬ ነው። ፋሲካ ትሰማችኋለች። እሺ እየሰማች ነው። ሰሜች መጀመሪያ እንደ ቀልድ ነው እንዳልኩሽ ነው። ከዛ በኋላ ሰው ንሻ ስትቀራረቢ ስትቀራረቢ ወደ ሌላ ነገር እንትን ይላል። ግን አሁን ላይ በጣም የምወደው የማከብረው የምር የምር የማከብረው ወንድሜ ነው። እሺ፣ ፋሲካዬ ምን አይነት ወንድ ለፍቅር ይማርካታል ወይም ይስባታል? ይህ ድራሽ ይጥፋ፣ ምንም አይነት ወንድ እንዳይማርከኝ። ሆን ራቁቱን ቢሄድ እንደወር እንዳይማርከኝ። ይቅርታ ማሪ፣ ስሜት ትገባው በመሀል ወሰድ መጣ ያደርገኛል። እኔ እንጃ ምን አይነት ይማርገኝ ረባይለል፣ እኔ እንጃ። እኔ እንዲህ በጣም የሚቀርበኝ የሆነ አይቶ የሚረዳኝ፣ የሚያወራኝ ጊዜ የሚሰጠኝ ወንድ ኪድ ላፍቅር ይችላል። በነገራችን ላይ የኔ ፍቅር ጭጋ ናት። ወዲያው ፍቅር ይዘኝ ጠረጥ እራሱ ቶሎ ነው ፍቅር የሚይዝሽ። በተለይ እንዲህ አሁን ሀቢብን እንዴት እንደወደድኩት ታገል። በጣም በጣም ይከፋኛል። አሁን የሆነ አንቺን ለቀልድ ብትናገርኝ የሆነ ነገር ለምንድን ነው ግን እንዲ ያለችኝ ብዬ ወጥቼ ከላይ ብላ ያረቅሳል። እና ድንገት ደውሎልኝ እያረቀስኩ ከሆነ በሌሊት እኩለሌሊት ነርቶ ይመጣል፣ ታውቂያለሽ። ከዛ ክሎዝ ጓደኛ ሆነኝ ኦቨር ማለት ነው። ከዛ በኋላ በቃ ኦቨርስ በሚቀራረብ ሰዓት ያኔ እንደዛ ነው። በቃ በቀረብ ሬታ ውስጥ፣ በመቀራረብ ውስጥ ላፈቅር እችላለሁ እንጂ እኔ ፍቅር አይዘኝም ካሁን በኋላ ወንዶች እንዳለ ራቁታቸውን ቢሄዱም በምንም አያሟልሉኝም ብዬ ነው ማስበው በነገራችን ላይ የብዙ ሰው ባህሪ ነው። መቀራረብ ፍቅር ውስጥ ሊቀጥ ይችላል። ምክንያቱም ጊዜ እየሰጠሽ ነው። በእያንዳንዱ በህይወትሽ የሚገጥምሽ ነገር እያማከርሽ ነው፣ እሱም እያማከረሽ ነው። ስታወሩ፣ ስትደዋወሉ፣ ስትቀራረቡ፣ ስትገናኙ ኦፍኮርስ ፍቅር ሊመጣ ይችላል። ስለዚህ ዲስታንስ መጠበቅ ነው ጥሩ እንደ ሀሳብ አይደል አ ምንም አይሰራልሽም። ይሄ ፍቅር ፍቅር፣ ምንም እኔ ያየሁት ትክክለኛ ሪል ፍቅር ድሮ ቀረ። ማረግ እኔም እንዳንችል የማርያም ሰው ባህሪ ነው ማዘ ይህ ብዙዎች ግድ ነው ስትቀራረቢ በመላመድ ፍቅር ይመጣል እሺ ፋሲካዬ ስለ ሱቆች እስኪ ንገሪኝ የት የት ሀገር ሱቆች እንዳሉሽ እና ምን ምን እንደሚሸጡ በዛው አሰላ ሱቅ ነበረኝ ያሰላው ብዙ ታሪክ አለው አንዴ ታሸገብኝ ከዛ በኋላ ሳይዘጋ ሲቀራል ማሪ ባዶ ነው እቃው። ማሪ ቁልቁል ነው የሚሄደው ምን ደነቀው አላውቅም። እዛ እኮ አንድ ጊዜ ላይቭ ገብተሽ አይቼ ነበር። ሱ ሱቅ ተዘጋ ድንቅም ሱቅ እስኪ ተይ ማሪ። አይ እዚ ያለውን ጠንከራ አርገሽ ከያሽ ኖርማል ነው። ፋሲካዬ ምን ምንድን ነው የሚሸጨው ሱቆች ላይ? አሁን ድሬ አሸጣለሁ፣ ያሸጣለው፣ ቱታ ሸጣለው፣ ሽቲ፣ ቅባቶች እንደዚህ ይሸጣል። በብዛት ግን እኔ የምሰራው ካርጎ ነው። የምልክ ካርጎ የምትልኪያለሽ? ካርጎ እልካለሁ። ካርቶን ስሸክም እኮ ነው እኔ ማለት እሱ አየር ሲቀዘቅዝ ነው መጥቼ ላይ ከፍቼ ፊት ፊት ይምላል። ብዙ ነገር ነው የምትሰሪው። ኧረ እኔ በስመ አብ የወንድ ጉልበት እኮ ነው ያለኝ። አሁን ዊምፒ ላይ ካርቶን ስሸከም ወንዶች ሁሉ ኧረ አንቺ ሴትዮ ይላሉ ነው እላችኋለሁ። አረ አንቺ ምን አይነት ወንድ ነሽ? እኛ እኮ አንችልም። ይህ ብድግ እያደረኩ በጣም ጎበዝ ነኝ፣ ስራ ላይ ጅበኝ ማሬ። በጥርሴ ነው የምሰራው። ጎበዝ፣ በጣም ጎበዝ ነኝ። አይ፣ በጣም አሪፍ፣ ደስ ይላል ፋሲካዬ። እሺ ወደ ቀጣይ ጥያቄ አልፋለሁኝ። ሌላም ስራ ላይ ማሬ ኢትዮጵያ ኦቪድ ላይ ቤት እሸጣለሁ። ኢትዮጵያ ቤት መግዛት የሚፈልግ ኦቪድ ሪልስቴት እንትን ነኝ ኤጀንት ነኝ። ዱባይ ላይ ደግሞ ቤት መግዛት ለሚፈልግ ብሮክ ሪልስቴት ኤጀንት ነኝ። ያ ደላላም ነኝ ማለት ነው። የቤት የሰው ሳይሆን ቤት የቤት፣ የሰው አይደለም። የቤት መተው ደግሞ ከኢትዮጵያ ሰው አንጭ እንዳይሉና የገንዘብ ይሻውዳል ሰምታችኋል እንግዲህ፣ ቤት መግዛት የምትፈልጉ ኢትዮጵያም ሆነ ዱባይ ያላችሁ ባለ ሀብቶች ካላችሁ ፋሲካ ማናገር ትችላላችሁ፣ አይደለም እቃ መላክም የሚፈልጉ አንቺ ማናገር ይችላሉ። ከቀረጥ ነጻ እቃ እንዲገባላችሁ ከፈለጋችሁ ንቦሽ። ሰምታችኋል፣ ቤተሰብ ፋሲካ ከራሷ ባህሪ በጣም የምትወደው ነጻ ሰው ነኝ። ጭንቃ ልድ ፈታ ማለት ደስ ይለኛል። እስትረስ እንኳን ካለብኝ በምን ላጥፈው ብዬ ወዲያው ነው የምሟሟተው። አልወድም ጭንቀት። እሺ ይሄን ጸባይን አልወደውም ባሻሽለው ደስ ይለኛል። የምትይው ባህሪሽስ? ውይ በስመ አብ። በጣም መጠላው ባህሪ፣ በጣም መጠላው ሁለት ባህሪ አለኝ። አንደኛው ወሬ ስወድ ብታይ፣ የሆነ ቦታ ቁጭ ብዬ ቸኩላለሁ እያልኩ ወሬ እያወሩልኝ ከሆነ እሺ ብዬ እዛ ሳላስበው ሰዓት ይሄድብኛል። ክርስቶስን በጣም እናደዳለሁ። ከዛ በኋላ ስንት ቀን መቀርኩሽ አንቺ ሴት እየውላሉ ምንም የማትሻሻል ውስጥ ያለችው ማለት ነው። ሁለተኛው ደግሞ በጣም አርቃሻ ነኝ። በጣም አርቃሻ ታውቂያለሽ፣ አርቃሻ ነኝ። ሰው ተናግሬ ከአንቺ ጋር ከተጣላው እንዲህ እንዲህ እንዲህ እንዲህ ከምልሽ ይልቅ ይላለሁ። ከዛን አርቃሻ ብለው ሲሰድብኝ ደግሞ እናደዳለሁ።

ማንነት እንደዚሁ ቲክቶክ ላይ እንደምናየሽ መጫወት፣ መሳቅ ምናምን ነው ወይስ አንዳንድ ሰው ሁለት አይነት ባህሪ ያለው ቲክቶክ ላይ ሲመጣ ኖርማል ኖርማል፣ በውጭ ሲገባ ሌላ ሰው የሚሆኑ አሉ። ቲክቶክ ላይ ማላወጣ ብዙ ባህሪዎች አሉኝ። ለምሳሌ አሁን ክርስቶስን ቲክቶክ ላይ መቼስ ላይቭ አልከፍትላቸውም። አሁን እኔ ሽንት ቤት ሰውነቴን ስታጠብ ከገባው አልወጣ፣ አንድ ሰዓት በሙሉ። በጣም ጭንቀት ካለብኝ ሰውነቴን እየታጠብ ህቅ ህቅ እቀልና ይወጣልኛል። አንድ ይሄ አንድ ባህሪ የቲክቶክ ሰው ማያውቀው። ሁለተኛ ደግሞ አንዳንድ እንደው መንገድ ላይ ሲያዩን በጣም ይደነግጣሉ። መንገድ ላይ ሲሄድ ብቻዬን አወራለሁ፣ በጣም ብቻዬን ጮክ እያልኩ ነው እና የሆነ ልጅ በባለፈው የሆነ ካሜራ ማን አይቶኝ፣ ክርስቶስን አቅፎኝ አንቺ አረቀሰ እኔን እኔን የኔን እናት ምን ልርዳሽ የተቸገርኩ መስሎት፣ ከዛን አረቀስኩ ነው የራሱ ምን ሆነ ነው አልኩት። በምልክቱ ብቻዬን ሳወራ ላ ነው። በእጅ ማወር የማወራው እኔ ለሰው ብቻዬን ነው። እኔ ግን ውስጤ ሁልፋሲካ እና ውሽዬ ብዬ አካፍያቸው አብረን እናወራለን። ፍሬንድ ነን በቃ አጠር ያለ ስብሰባ ትሰበስበልሽ። አረ በስመ አብ። አንዳንዴ የወደፊት ራሱ እናወራለን። ክሎዝ ጓደኛ ናት እና ክርስቶስን እያልኩ እየማልኩ ምናምን ሰባባ ልጁ የነቀልኩ መሰለው አይቴን ስለማያቃረኒ ድሮም ብቻዬን አወራለሁ፣ ለዚህ ጎ ብቻዬን አወራለሁ እና ላይቭ ላይ የማያውቁት ባህሬ መጠጥ ጠጣ ነበረ፣ ሽሻ ጭስ ነበረ። አሁን ግን አቆምኩ። ከአቆምኩ አራት ወር አምስት ወር አለፈኝ። መጠጥ ደግሞ ቢራ ራሱ እንዲሽፉት ትምላት አስጠላኝ፣ ዘጋኝ። አሁን መጠጥ የተባለ ህርም ብዬ አቆምኩኝ። ኢትዮጵያ ሲሄድ ብቻ መለኪያ አረቄ እጠጣለሁ አረቄ ብቻ። መጠጥ እርግፍ አድርጌ አቆምኩ። ድንገት የወደፊት ያለኝን ቪዲዮ ከፖስቱ ብዬ እኮ ነው የምተረተረው። አ ፖስቱ የሚያስፈራራኝ ሰው አለ ፖስቱት ነገሪያቸውልቻልክሁንሲፖስቱት ወይ ፋሲካ እኮ እንደመጠጣ እናቅ ነበር እንላለን አንድ ሰው ለሚያስፈራሩ ኔ ለውሹ ስትሉ አደባባይ ፖስቱት። አይዶንክ አሁን ትታለች። አሁን ዋናው አሁን ላይ ያለሽበት ነው። ያለፈ ታሪክማ ያለፈ እኮ ነው። በቃለ ኧረ እኔ አቆምኩ። ክርስቶስን ሺሻም ያቆምኩት ሺሻም መጠጥም እኔ እዚህ አደለም የጀመርኩ በነገራችን፣ ድረው ነው ሲጀመር። የጎዳና ልጅ ነበርኩ። እንዴት አልጠጣ እንዴት አልቅም አደቀው ነበረ። ከዛን አልተወኝም ነበረ ግን አሁን ላይ በቃ እኔ እንትን የሆነ ሰዓት ላይ አራት ወር አምስት ወር አይሆነኝ፣ አስጠላኝ አስጠላኝ። እኔ መች ነው የምንለወጠው? አረ ወደዛ አልኩኝ፣ ተውኩ። ያለፈ ታሪክ የሆነ ማለት ነው። ዋናው የሰው ልጅ ትናንትና የመጣበት ሳይሆን ዛሬ ያለበትም። አሁን አንድ ሱስ ብቻ ነው ያለብኝ። እሱም በቃ እሱም ሱስ እንደዚሁ ላይቭ ጋፍ ከፍቶ ማውራት እና ቡና ኖርማል ኖርማል ሱስ ነው፣ ይሄ የሁላችንም ስለሆነ እንደ ሀገር የመጣ ነገር ስለሆነ የተሶኪ እናልፈዋለን። የሺሻ እራሱ አውጥቼ ልስፈረው እንዲ ልጣለው እንዲ ያልኩኝ እና ድንገት እንግዲ መተው ከፈለገ ብዬ ነው እንጂ ልጥለ ሁላ ነበረ። ክርስቶስም ድንገት የድሮ ጓደኞች መጥተው ከፈለጉ ሰራላቸዋሉ ብዬ ነው ያለው። ቤት ውስጥ እንደውም አንድ ቀን ሸጥ ያደረገኝ ቀን አውጥቼ ወረውረዋሉ። በአናቴ ሊያዙሬ ሶስት ያዙሬ ና ለሽ ስበዩ

ክርስቶስን ጥለዋለሁ። ረ በስማ ጥለዋለሁ። ክርስቶስን አልፈልግም። ሲጀመርም ተስያለሁ። የሆነ ነገር ተስለሽ ደግመሽ ካደረግሽው ባፍና ባፍንጫሽ ደም ነው የሚነስርሽ። አላ የጨስኩም ሸተተኝ እንጂ። ለዛ ይሁን እንዴ? አንቺ ክርስቶስ በባለፈው ብርቅ አይታልሽ፣ ዮ እንትን ባና ባፍንቴ ድርስ ብለሽ ነው እንዴ የተሳልሹ? እንደዛ አላልኩም። ለዛ ይሁን እንዴ? አራት ቀን ተከታታይ ደም ያስመልሰኝ ነበር። ትክክለኛ ደም ነበር፣ ከውስጥ የሚወጣ ደም። እንደውና አላቅም፣ ተወኝ። አሁን ግን ፍቆ ፍቆ እዚህ ጋር ተወኝ። ለሱ ይሁን እንዴ? ማሪ ሲጀመር ቤቴ ውስጥ እግዚአብሔርን የማያከብር ነገር አይደረግም፣ ብዬ ቆይ እንጣለው። እንደ ብርቅዬ በኋላ እንጥለዋለን ክርስቶስን ሰማይ ለአይን ነው የምትጣላው። ኧረ መስበር ሳይሆን ቆሻሻ ውስጥ ጥለዋለሁ። ከዚህ ላይ እንደወጣሽ ሰበር ሰበርኩ ትናልሽ ቤትሽ መተን እንጠይቅሻለን። መቶ ዛሬ በደንብ ታብታብ አርጋችኋል። በቃ አሁን መቶ ሺ ያስገብታችሁታል። ኢንተርቪው እስከሚያልቅ ደግሞ መቶ ሀያ